ሰላም ጤና ይስጥልን ውድ ቤተሰቦች፣ ዛሬ ከእናንተ ጋር ለማውራት የፈለግነው አንድ አስገራሚ ነገር አለ። ይህም አስገራሚው ምንድን ነው? አንድ በጣም የሚገርም ትልቅ ድንጋይ በኢትዮጵያ ተገኝተዋል ማለት ነው። ይህም ድንጋይ እንግዲህ ከመሬት አንድ መቶ ሜትር በላይ ከፍታ ያለው ይህ ድንጋይ እንግዲህ በኢትዮጵያ ውስጥ ነው ያለው ማለት ነው። ከዚህም ጋር እንግዲህ የት አካባቢ ነው የሚገኘው የት ነው ቦታው? ምን ይመስላል የምሉትንም ሐሳቦች እናነሳለን ማለት ነው። እነዚህም እንግዲህ ከማንሳት ቤት በፊት በጥቂቱ ፍንጭ ለመስጠት ያህል መነሻችውን አዲስ አበባ አድርጋችሁ ከመዲናችን አዲስ አበባ አራት መቶ ስልሳ ኪሎ ሜትር ርቀት ላይ ትገኛለች ማለት ነው። ይህም አካባቢ ኮሬ ብሔረሰብ ወይም ኮሬ ዞን የሚገኝበት አካባቢ ነው። ይህ ቦታ በጣም የሚገርምና የሚደንቅ አካባቢ ነው። እዚህም ጋር እንግዲህ ይህ ብቻ አይደለም። በነገራችን ላይ አካባቢው ላይ በርካታ ጥንታዊ ታሪካዊና የተፈጥሮ ቦታዎች አሉ። እነዚህንም ቦታዎች በደንብ እናስጎብኛችኋለን ማለት ነው። ቀጣይ በሚኖረን ፕሮግራማችን፣ ቀጣይ በምንሰራው ስራ ከእናንተ ጋር በርካታ ሀሳቦችንም በርካታ ስራዎችንም እንሰራለን ማለት ነው። ይህ እንደምትመለከቱት ይህ ድንጋይ ከመረት በላይ ከአንድ መቶ ሜትር ከፍታ ያለው ነው። ይህንን ድንጋይ ስንመለከት በጣም ብዙ ነገር በርካታ ሀሳቦችን ማንሳት እንችላለን ማለት ነው። በአሁኑ ሰዓት ብዙ ሰዎች መጥተው እየተመለከቱ ይገኛሉ። ብዙ ሰዎች መጥተው እያዩም ይገኛሉ። እኛም እንግዲህ ይህንንም ቦታ ለናንተ ለማስቃኘት መተናል። እጅግ በጣም የሚገርም ነው። ይህንንም አካባቢ በተለይ የምትታወቀው በቡላና በቡና ምርቶቿ ሲሆን ይህንንም አካባቢ እንግዲህ በርካታ ታሪካዊ የተፈጥሮ ቦታዎች ይገኛሉ ማለት ነው። ከነዛም በጣም አንዱ የሆነው ይህ ድንጋይ በነገራችን ላይ ስሙ በማህበረሰቡ አጠራር ወይም በአካባቢው ማህበረሰብ አጠራር ሞልጼ ባህላዊ የመሐላ ድንጋይ ተብሎ ይጠራል ማለት ነው። ይህንን ድንጋይ ከፍታ ብቻ አይደለም ታሪካዊ የሚያደርገው፣ ሌላኛው አስገራሚና በጣም ደስ የሚል ሌላ የሚደንቅ ነገር አለው ማለት ነው። ቅድም እንዳነሳዋች ምንድን ነው የመሐላ ድንጋይም ጭምር ነው ማለት ነው። ይህ መሐላ ድንጋይ ባህላዊ የመሐላ ድንጋይ ሲሆን እዚህ ድንጋይ ላይ በነገራችን ላይ የአካባቢው ሰዎች በአካባቢው ክፉ የሰራ ተንኮል የሰራ አሊያም እንግዲህ ማህበረሰቡን የሚያስወቅስ ስራ የሰራ ሰው ወይም ተንኮል የሰራ ሰው ለምሳሌ ሰው መግደል ሊሆን ይችላል፣ ለብነት ይሆን ይችላል አሊያም የትኛውም አስቸጋሪና ማህበረሰቡን የሚያወግዟቸውን ነገሮች የሰራ ሰው እዚህ ቦታ ላይ መጥቶ መሀላ እንዲፈጽም ያደርጋሉ ማለት ነው። በነገራችን ላይ እዚህ ቦታ መጥተው መሀላ ከመፈጸማቸው በፊት ምንድን ነው የሚያደርጉት? መጀመሪያ ላይ ትልቅ ስራ የሚሰሩት ምንድን ነው? ይህን ቦታ ወይም እዚህ አካባቢ ላይ ምንድን ነው የተፈጠረው? ምንድን ነው የተከሰተው? ማን ነው ይህን ስራ የሰራው? ብለው ይጠይቃሉ ማለት ነው። ይህንን ከጠየቁ በኋላ አካባቢው ላይ ያሉ ችግሮች ምንድን ናቸው? ምንድን ነው የተከሰተው? ምንድን ማን ነው ይሄን ያደረገው? ብሎ ቁጭ ብለው የሀገር ሽማግሌዎች የባህል አባቶች ቁጭ ብለው ይህንን ሀሳብ ያነሳሉ ማለት ነው። እዛ ላይ እዛ ቦታ ላይ እኔ ነኝ ይህን ነገር የፈጸምኩት፣ ቅድም እንዳልኳችሁ እኔ ነኝ የሰረኩት፣ አሊያም የገደልኩት፣ አሊያም ደግሞ የእከሌን ንብረት ያጠፋሁት እኔ ነኝ ብሎ እዛ ቦታ ላይ ከተናገረ በባህላ አባቶች እና በሀገር ሽማግሌዎች ያሰው ይመረቃል። የወሰደውን ንብረት እንድመለስ ይደረጋል ማለት ነው። ይህም በሌላ አነጋገር ምንድን ነው ይቅርታ ይደረግለታል ማለት ነው። በተጨማሪም ደግሞ እዛ ቦታ ላይ ምንም አይነት ፍንጭ ካላገኙ፣ አሊያም የሚያምን ሰው ካላገኙ፣ እኔን ይህን ያደረግኩት ብሎ ሀሳብ ምሰጥ ሰው ካልተገኘ ቀጥታ እዚህ የምትመለከቱት ድንጋዩ ጋር ይመጣሉ ማለት ነው። ማን ይመጣል? የባህል አባቶችና የሀገር ሽማግሌዎች ይመጣሉ ማለት ነው። እዚህ ቦታ ላይ የሚመጡት ትልቁ ነገር ምንድነው? መሐላ እንዲፈጽሙ ማለት ነው። የተጠረጠሩ ሰዎችም ይሁን አሊያም እዛ ቦታ ላይ ያልተጠራጠሩ ሰዎችን ቢኖሩ መሐላ እንዲያደርጉ ወይም መሐላ እንዲፈጽሙ ይደረጋል ማለት ነው። ስለዚህ ይህ መሐላ ተፈጸመ ማለት ያ ሰው ኦልሬዲ በረከት አይኖረውም አሊያም አካባቢው ላይ አይኖርም ወይ ለቆ ይጠፋል፣ አሊያም ደግሞ ጥሩ አይገጥመውም ተብሎም ይታሰባል። እስከ ሞት ድረሳም ሊያደርስ ይችላል ተብሎም ይታሰባል። ስለዚህ ይህ ሞልጤ ባህላዊ የመሐላ ድንጋይ ከመዲናችን ቅድም እንዳልኳችሁ 460 ኪሎ ሜትር ርቀት ላይ የሚገኘው ይህን አካባቢ በነገራችን ላይ በርካታ ነገሮች አሉ። እነዚንም ነገሮች ብዙ ሰዎች መጥተው እየተመለከቱ እያዩ ይገኛሉ። እነዚህን ቦታዎች መጥተው እናንተም ብታዩ ብትመለከቱም እጅግ በጣም ም የሚገርምና የሚደንቅ ነው ማለት ነው። ይህ እንደምትመለከቱት በጣም ግዙፍ ነው፣ በጣም ረጅም ነው፣ በጣም የሚገርም አስደናቅና አስደማሚ ቦታ ነው። ይህንንም መጥቶ የሚመለከቱ ጥሩ ነው። ላለውኝ የኮሬ ዞን ዋና ከተማ ከሆነችው ከኬሌ ከተማ በቅርብ ርቀት ላይ ትገኛለች ማለት ነው። ይህም እንግዲህ በአካባቢው አጠራሪ እንግዲህ በጣም በሚገርም አካባቢ ነው፣ ጉምሬ ተብሎ ይጠራል። ይህንም አካባቢ ደግሞ ብዙ ሰዎች መጥተው እየተመለከቱም እያዩም ይገኛሉ። ቅድም ብያቸዋለሁ። ማህበረሰቡ በተለይ ከምትተዋወቋቸው ነገሮች የመጀመሪያውና ዋነኛው ምንድን ነው? የቡላና ቡና ምርት ነው። በአሁኑ ሰዓት የቡላና የቡና ምርት ለዓለም ገበያ ለኢትዮጵያና ለዓለም ገበያ እያቀረቡ ይገኛሉ ማለት ነው። ስለዚህ መጥተው እና እናንተም ይህንን አካባቢ ብትመለከቱ መልካም ነው ላለን በነገራችን ላይ ይህ ድንጋይ ከአንድ መቶ ሜትር በላይ ከፍታ ከመኖሩም በዘለነ አሁን እንደልኳችሁ ባህላዊ የመሃላ ድንጋይም ጭምር ነው። ይህ ቦታ በርካታ ሰዎች ይጠበቃል፣ ከሌላ ተደርጓል። ይህንን ቦታ እንግዲህ በዩኒስኮም እንድመዘገብ በርካታ ትግልና ጥረቶችም እየተደረጉ ይገኛሉ። ይህን አካባቢ ደግሞ በብዙ ሰዎች መጥተው እንዲጎበኙም ይፈልጋሉ። ቀጣይ ላይን በነገራችን ላይ በደንብ እንድታቁና እንድትረዱ የምንፈልገው ነገር ምንድን ነው? ብዙ ሰው ይህንን ቦታ ለማየት ብዙ ሰው ይህንን አካባቢ ለማየት ይጓጓሉ። እኛ ደግሞ ይህንንም ቀጥታ ወደ እናንተ ደርሰናል አድርሰናል ማለት ነው። በርካታ ቪዲዮዎችን ወደ እናንተ እናደርሳለን። ስለዚህ ድንጋይ በስፋት አንስተናል። ቀጣይ ላይ ደግሞ በደንብ ምን ይመስላል አካባቢው፣ ምንድን ነው የሚደረገው፣ ምን ይሆናል የሚሉትንም ትላልቅ የባህል አባቶችን የታሪክ አባቶችንም ይዘን ወደ እናንተ እንመጣለን። እናንተም ደግሞ ያሏችሁን ሀሳብ አስተያየት በኮመንት እያስቀመጣችሁ ላይክ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አደራ ይላለኝ። ይህም ወደ እናንተ እያደረስን የምንገኘው ሁልጊዜ ከእናንተ ጋር በምንቆየው በምንሰራው ስራ፣ በምናደርገው ጥረት፣ በምናደርገው ትግል የእናንተን ደስታ ስለምንፈልግ ሁለም እናደርጋለን ማለት ነው። ይህ የኮሬ ብሔረሰብ። አልያም ኮሬ ዞን ውስጥ የሚገኝ በጣም ረጅም ድንጋይ ማለት ነው። ይህ ብቻ አይደለም፣ ቀጣይ ላይ በጣም ግዙፉ ዴሎ ተራራ አለ። በደቡብ ኢትዮጵያ ውስጥ ከሚገኙ ተራሮች አንደኛ የመጀመሪያ የሆነው ሌላ እንግዲህ እጅግ በጣም አስገራሚ እና አስደማሚ ዚግዛግ የሆኑ አካባቢዎች አሉ፣ መንገድ አለ። ይህንንም እናስጎበኛችኋለን። በርካታ ሀሳቦችን ወደ እናንተ እናደርሳለን። እናንተ ግን ያሏችሁን ሀሳቦችንም ወደ እናንተ ለማድረስ ከኛው ጋር ቆይታችሁን ደግሞ ብታደርጉ መልካም ነው። ላለኝ በርካታ ሀሳቦችን እናነሳለን። አደራ የምላችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ከዛ ቤተሰቡኑ በኮሬ ብሔረሰብ ውስጥ የሚገኙ በርካታ ሀሳቦችን ወደ እናንተ የምናደርስ ይሆናል። እነዚህንም ሀሳቦች ምን ይመስላሉ? እንዴት ነው የሚሉትንም የምናነሳ ይሆናል። ስለዚህ ያንን ሀሳብ ደግሞ ስናነሳ እናንተም ምንድን ነው ማድረግ ያለብን፣ እንዴት ነው መስራት ያለብን የሚሉትንም ሀሳቦችም አብረን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። በተለይ በአሁኑ ሰዓት ብዙ ሰዎች ሄዱ አካባቢውን እየተመለከቱ ይገኛሉ። እጅግ በጣም አስገራሚና አስደማሚ ድንጋይም ጭምር ነው። በማህበረሰቡ ዘንድም ባህላዊ እና ታሪካዊ ቦታ ተብሎ ከሚጠሩትም አንዱና የመጀመሪያ ሆኖም ተገኝተዋል። በነገራችን ላይ በዞን ውስጥ በርካታ ታሪካዊና የተፈጥሮ ቦታዎች ይገኛሉ። እነዚህንም ቦታዎች ቀጣይ ላይ በስፋት የምንዳስስ ይሆናል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁኝ። ሚኪ ሚልኪያስ ዩቲዩብ ቻናል ሳብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ አደራላለሁኝ። ሌሎችም እንድደርስ ሼር ብታደርጉ መልካም ነው። ስለነበረን ጊዜ እጅግ አድርጌ